ወንጌል ያሸንፋል። ክርስቶስን የያዘ አፍሮ አያውቅም። ጥንቆላን የያዘ መጥቁሯ የሚባል ጋኔልን የያዘ መቼም አያሸንፍም። የምታየው ነገር ነው። እጅግ እጅግ ያሳዝናል። ይህን ነገር እኔ እርግጠኛ ነኝ አብዛኛው የኔ ቤተሰብ ጌታ እንደሚቀበል በእርግጠኝነት እነግርሃለሁ። ከቤተሰቦቼ ከእኔ ቤተሰብ ወንድሞቼ እህቶቼን እነዚህን ኢንፎርሜሽኖች ለእነሱ ነው የምሰጠው የእኔ ቤተሰብ አንባቢዎች ናቸው። ስለሚያነቡ ህይወታቸውን አስመልጠዋለሁ፣ ከእንደዚህ አይነት ተረት ተረት ህይወት። ሃይማኖት ሳይሆን የሚያድነው ኢየሱስ እንደሆነ ተነግሯቸው ያመልጣሉ። እጅግ ያሳዝናል እጅግ ያሳፍራል። በእውነት በኦርቶዶክስ ተዋህዶ ላይ ተጫውታቸዋል። ክንፍ ያለው ጋኔል ተወልዷል፣ ምድር ላይ ኖሯል ብላችሁ የሰበካችሁ ይሄ መጠየቅ አለባችሁ፣ በስነ ስራ መጠየቅ አለባችሁ፣ መጠየቅ አለባችሁ። እጅግ እጅግ እጅግ ያሳፍራል በእውነት በእውነት ያሳፍራል። አርሴማ እግዚአብሔርን ኢየሱስንና ሰይጣንን ልታስታርቅ መጣች ብላችሁ ነው የምትሉት። ምንም ሸም የላችሁ መጽሐፍ ቅዱስ ላይ እንደዛ የሚል ትምህርት ሰምታችሁ ታውቃላችሁ? ዲድ ዩ ኤቨር ሄር? ሴጣንን ለማስታረቅ እኛን ለማስታረቅ ነው ከጌታ ጋር እግዚአብሔር እግዚአብሔር አንድያ ልጁን የላከው፣ ወይስ ከሴጣን ጋር እሱ ሊታረቅ? እሱ ከሴጣን ጋር ሊታረቅ ሰው ላከ? ሰው ላከ? ምድራዊ ሌባ ላከ? ምድራዊ ወሮ በላ ላከ? ፍጹም ሰው ፍጹም አምላክ የሆነውን አንድያ ልጁን ላከው፣ እኛን ከሱ ለማስታረቅ። እናንተ የማንም ዱርዬ ወሮ በላን ምን ትላላችሁ? እያመጣችሁ አምላክ ኢየሱስን ከሴጣን ጋር ለማስታረቅ ሰራች ትላላችሁ። ድፍረታችሁ ድፍረታችሁ ይዘገንናል። በጣም ነው የሚዘገንን ነው ድፍረታችሁ የማንን የክርስቶስን ጽድቅ ለማንም ለመስጠት ለማንም ወሮ በላ የክርስቶስን ጽድቅ ለመስጠት ስትሯሯጡን አያለሁ። ከኢየሱስ በላይ አሳቢ ሆና ከእግዚአብሔር በላይ አሳቢ ሆና አርሴማ ማናት? ክርስቶስ አምራ መጣች ትላላችሁ። ጣዎት ናቸው የምልህ ለዛ ነው። ጣዖት ናቸው። ይህንን ይፈተሻል። ኦርቶዶክስ ቤት በደንብ ይፈተሻል። ብዙ ህይወትን ስላጠፋችሁ፣ ብዙ ህይወትን ስለመሰቃቀላችሁ በእውነት ነው የምላው፣ ይፈተሻል። ይሄ እውነት ነው። ምንር ብዙ ጊዜ ይፈተሻል። ብዙ ሰው ይህን ጥያቄ ይጠይቃል። ኦርቶዶክስ ሆኖ ይህን አይጠይቅም የምልህ የለም ይጠይቃል ይህን ጥያቄ መጠየቅ አለብህ። ክንፍ ያለው ሰው ፈጥረዋል እነሱ በእነሱ የገድል መጽሐፍ እና ለዚህ ነው ብዙ ጊዜ ጋኔል ስላለ የስድም መንፈሱ የዝሙት መንፈሱ የጭፈራ መንፈሱ የጥንቆላ መንፈሱ የደብተራ መንፈሱ የምን መንፈሱ ያለው ለዛ ነው። ቤቱ ስዕል ለጣጥፉ በጣም መናጤ ናቸው። አብዛኛው ስዕል የሚለጣጥፍ ካየ ደሃ ነው። ለምን ለእግዚአብሔር አይጸልይማ? ለእግዚአብሔር ጸሎታ አያደርግም። የሚጸልይላቸው ነጫጭቦች ናቸው። ስዕሎቹን አድርገው የሚደፋለት ነጫጭባ ነው። መጽሐፍ ቅዱስ ነው የሰጠው እሱ የሚያነበው ሌላ ነው። ለፀጉሮች ዘለላ ምስጋና ይገባል ብሎ ነው የሚያነብልን ጊዜ ተርፎት የሚያመልኳቸው ከአንድ እስከ ሰላሳ ሌላ ሆነው ቁጭ ብለዋል ቤት በኩል ለጌታ ጊዜ አላቸው በጣም በጣም በጣም ያሳዝናል በጣም ያሳዝናል እና የምናያቸው ነገሮች እያጋለጠን ነው በጣም ነው የማጋልጠው እኔ እኔ የምፈራ ሰው አይደለሁም አጋልጣለሁ ወንጌል እንደሚያድን ፊት ለፊት እናገራለሁ። በማስረጃ ነው፣ ከመሬት አምጥቼ የምናገረው ነገር የለም። ከሚናገሩት ንግግር ግን እጅግ እጅግ አሳፋሪ ነገር ስለሆነ ፊት ለፊት እንናገራለን። ይህንን ነው የምነግርህ፣ መጥቁሮ የሚባል ጋኔል ክንፍ ያለው ከሰው ልጅ ተወልዷል ብላችሁ የምትሰብኩ ናችሁ። የክርስቶስ ደም መቀለጃ የምታደርጉ ክፎች ናቸው። የሆነ ስብከት አለ። እሱንማ እኔም እነግራሃለሁ። አውደ ምሕረት ላይ ሲናገር ነበር ምኒልክ ዝናብ አታዝንቢ ብሎ ምናምን ነገር የሚለው አለ አውደ ምሕረት ላይ ሲሰብክ ነበር። አንዱ ስለ እኛ ኃጢአት ስለ ሞተው ክርስቶስ መሳለቂያ ነው ያደረጉት፣ መሳለቂያ፣ መጫወቻ በራሷ ማርያም ያደረገችው፣ ቅድስት ድንግል ማርያም በራሷ ያደረገችው ነገር ያላአስመስለው ጭንቅላታቸው ውስጥ ከተዋል። ምንም ነገር አላደረገችም። በራሷ ይህን መጽሐፍ ቅዱስ ይናገራል። ትጅነጠን እሷ ያደረገችው እግዚአብሔር በነፃ የሰጣ ስጦታ መሆኗን እንኳን የምታክሴት አልነበረችው። እንደዚህ አይነት የእጅ ሰላምታ ይገባኛል ያለችው እንዴት የሆን ሉቃስን ላንብብላችሁ። ያለችውን ቃል በቃል የመጀመሪያው፣ ቃል በቃል የምነግራችሁ እሱን ነው። መጽሐፍ ቅዱስ የሚለው ሉቃስ ወንጌል ካለችው ነው መጀመሪያ ላይ የሉቃስ ወንጌል ምራፍ አንድ ነው። ምራፍ አንድ ከቁጥር ሀያ ሰባት ጀምሮ